አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ አገሬ ልጆች እንዴት ናችሁ ሰላም ነው ወይ እኔ ያለው አልহামዱሊላህ ሰላም ነኝ በት ያለም ዳርቻ በሙሉ ሰላማቸው ብዝት ይበል እንደም ደግሞ ዛሬ አዲስ ቀን አዲስ ጊዜ አዲስ አዲስ ነው በቃ ዛሬ አዲስ ነገር ነው ለኛ ማለት ነው አዲስ አመት በሉት እና ኢድል ፈጡር፣ እንኳን ለኢድል ፈጡር በሰላም አደረሳችሁ እያልኩኝ ማለት ነው። እንግዲህ ያው ሁልጊዜ እኛ መዳም ቤት ነን፣ ግን አልሐምዱልላ ማማረር አያስፈልግም። አልሐምዱልላ ለሰው ልጅ ጤና ከሆነ ችግር የለውም። ምንም ማለት አይደለም። አላህ ባለበት ጊዜ ይሳካል ማለት ነው። የው ትንሽ ቅር ይላል። ሁሉ ጊዜ እንዴት ሁሉ ሁሉ ጊዜ አንድ አይነት ነገር ሲሆን አንዳንድ ጊዜ እንኳ ከቤተሰብ ጋር ቢሆን ጠሩ ነበር። ነገር ግን እንግዲህ አላህ ባለ ጊዜ ሊሆን ይችላል ማለት ነው። ይሆናል እንሻላ ባላ ፍቃድ፣ አንድ ቀን አንድ ቀን ዝሮ ከቤተሰቦቻችን ጋር አክብረን እንኳንም ዝደረስን የምንልበት ቀን እጅግ በጣም ቅርብ ይሆናል ብዬ ተስፋ አረጋለሁኝ። ለማናቸውም ግን ለዛሬው እንኳን ለኤደል ፈጥር በሰላም አደረሳችሁ እያልኩኝ እስኪ ዛሬ እነ ጨረቃዎች የዋሉበትን አብረን እንትንላለን። አንዳንድ ነጥብ ስላያስኩኝ ነው ማለት ነው። ኤድ በዚህም መልኩ ውለናል፣ ከኔ ጋ እናንተም ጋር ፏ እንዳላችሁ ተስፋ አደርጋለሁ። የትኛውን ቦታ ሁነን በጤና ካከበር ነው በጣም ትልቅ ነገር ነው። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። እንድንኖር ያደረገን ጤንነት ነው። እጅግ በጣም እዚህም እንድንኖር እና በየጊዜው ልናከብር የቻልንበት ሁኔታ ቢኖር በጤና ነው። አላህ ጤና ስላደረገን እጅግ በጣም ማመስገን ይኖርብናል ማለት ነው። በየእለቱ አልሐምዱሊላ። በቃ የእሱ ፍቃድ ነው እዚህ ያደረሰን፣ የእሱ ፍቃድ ነው። በቃ እሱ ስለፈቀደ እሱ ስላዘዘ፣ የእሱ ትዕዛዝ ስለሆነ ገና የምንሄድበት ገና ነው ስላለ ነው። እና የሆነ ጊዜ ከቤተሰቦቻችን ጋር እያሳለፍን የምንመጣበት ቀን ሩቅ እንደማይሆን ተስፋ አደርጋለሁኝ። ብያላችሁበት መልካም ኢድ ብያለሁኝ። ከዛ ወደ ገደለው ስገባ እዚ ጋር የምታየው አሻንጉሊት ነች። እኔ ጋር በዚህ መልኩ ውለናል። ለማናቸውም ዛሬ ማለት ነው እኔ የምለው ብሩክ ፊፍቲ ፊፍቲ ማለት ክርስቲያን እና ሙስሊም ፊፍቲ ፊፍቲ በምንኖርባት ሀገር ውስጥ እንዴት ኤድ ነው አረፋ ነው ምንድን ነው ምንድን ነው ሲል ሰማሁት። እና እንዴት እስከ ዛሬ አላወቅም? በአካባቢያቸው ሙስሊም ሰው የለም ልበል? አልሐምዱሊላ ረብልአለሚን እኛ ኢትዮጵያውያኖች እጅግ በጣም ባለጸጋ ነን። እጅግ በጣም ማለት ነው። ሁለት አይነት እንዲሁም ደግሞ የተለያዩ ሃይማኖቶች አብረን የምንኖርባት ሀገር ኢትዮጵያ ነች። አልሐምዱሊላ ኢትዮጵያዊ ስለሆንም እጅግ በጣም እንኮራለን። ከዛ በመቀጠል ደግሞ ዛሬ ይቅርታ፣ ከዛ በመቀጠል ደግሞ ያው ዛሬ ደግሞ ሌላ ሄዳ ይዞ መጥቶ እኔ እንግዲህ ፍቅረኛ ልበላቸው እንዴ እርግ አው እንዴ? ፍቅረኛ ሞች ናቸው በቃ ከአሁን በኋላ ፍቅረኛ ሞች ናቸው በቃ። ፍቅረኛው ሀይሚን ምን አላት? ልጅ አለኝ አላት። መቼም የኢትዮጵያ ወንድ እኮ እንዴት ዝቢሉት ይታመናል ብሎ በማሰቡ ሊሆን ይችላል። ግን በስም በስም ይኖራቸዋል ወይም እንደዚህ ሊደረግ ይችላል ሊሆን ይችላል ተብሎ ሳይሆን ያኔ ስንት መልካም ኢትዮጵያዊ አለ። በመልካም ኢትዮጵያዊ ነው እየኖርን ያለ ነው ማለት ነው። ብዙ አጋጣሚ፣ ሀገራችንን ሰላም ያደርግልን። ሰሞኑንም ብዙ ነገሮች እየተወሩ ነው፣ በአንድ እህታችን ማለት ነው እንግዲህ። አላስፋታላ በደላችንን ያቀልልን። ምን እየተካሄደ እንደ ኢትዮጵያ ውስጥ በጣም ግራ ያጋባል። ለመፍረድ በጣም ያስቸግራል። እና ለማናቸውም አላስፋታላ ይመልስልን የድሮውን ሰላማችንን እያልኩኝ እና እና ያው የኢትዮ በሮች ፕራንክ አያልቅምና ዛሬ ደግሞ ምን ይላታል፣ እየበላችሁ እየበላችኋው ልጅ አለኝ አላት። ዛሬ ደግሞ በነገራችን ላይ የእሷ መልስ ጀግና፣ አሪፍ መልስ ነው ብዬ ነው የማስበው ምክንያቱም እሺ አንተ ተረጋጋ ልጅ ጸጋ ነው ዋናው ነገር ጥፋትህን አውቀህ መናገርህ ነው ነው ያለችው ማለት ነው። በጣም አሪፍ መልስ ነው ብዬ የማስበው ያው አንዳንዶቻችን ብንሆን የተለያየ መልስ እንሰጣለን። ለምሳሌ እኔ ራሴ ብሆን ሳያሳውቀኝ እዚህን ያህል ጊዜ ብናሳልፍ ኑሮ እንዴት፣ ለምን ብዬ ወዳውኑ የመናደድ ባህሪ ሊኖር ይችላል። በእርግጥ እሷ ሁኔታውን አይታ ነው ፕራንክ እንደሆነ ለእኛ ነግሮናል። ለእሷ ነው ይሁን ላይ ሆነው ማለት ነው እና በነገራችን ላይ ወደኋላ ኋላ ልመልሳችሁና፣ ማለት ነው እንኳን አደረሳችሁ ለኤደል ፈጥር ብሎ ሲል አላቅበት ያለው ለምንድን ነው ለሚለው ማለት ነው ይውሉ አድርሱልኝ፣ ይሄም ሂዱ ወይም ደግሞ ንገሩት የሚባለውማ ማለት ነው የሚባለው። በጣም ይቅርታ ስለረሳሁኝ ነው የሚባለውማ ሙስሊም እናቶቼ አባቶቼ፣ እንዲሁም እህትና ወንድሞቼ እንኳን በሰላም ለኢድ አልፈጥር በሰላም አደረሳችሁ ነው የሚባለው ማለት ነው። ምክንያቱም ኢትዮጵያ ውስጥ እያንዳንዱ ሃይማኖት እህትና ወንድም እናትና አባቶች ትልልቆች ደግሞ እናትና አባቶቻችን ናቸው። የትኛውም ሃይማኖት ማለት ነው። ይሄን ለማለት ነው። ወደዛው ደግሞ ልመልሳችሁና የእሷ መልስ አሪፍ ነው ማለት ነው። እጅግ በጣም አሪፍ መልስ ነው። የምሬ ነው የምላችሁ። እና ምክንያቱም እኔ ነገ ይኖረኛል ብላ ስለምታስብ ይሄን ነገር ያኔ ተቀበለችው ማለት ነው። በጣም ደንግጣም ቢሆን ተቀበለችው። በእርግጥ አደነግጥም የሚል ነገር ምን ያስብል ነገር የለም። ምክንያቱም ያስደነግጣል፣ ያስደነግጣል። ምክንያቱም እስከ ዛሬ ይሄን ያህል ሲሆን እንደዚህ አይነት ነገር እንኳን አይደለም፣ በጣም ስለምታም ነው። አሁን ዛሬ ይሄን ቢላት ግን በጣም ያስደነግጣል። ይህን ደግሞ ዋናው ነገር ፕራንክ መሆኑ ነው። አይገርማችሁም? አዎ ፕራንክ መሆኑ ጥሩ ነው ማለት ነው እና ያው ቢሆንም እኮ ኢትዮጵያ ውስጥ ይሄ ምንም የሚጋነንና እኮ እጅግ በጣም እንትን የሚባል ነገር አይደለም፣ የመጀመሪያ አይደለም። ይሄ ያው የተለመደ ነገር ሆኗል። ግን ያው አንዳንዶቻችን ላይ ወግ አጥባቂ የሆነው ላይ ያው ሥርዓት የሚባል ነገር ስላለ ምናምን ምናምን ነገር እዛ እዛ ላይ ለሰዎች በጣም ተጽዕኖ ይፈጥራል። እንዲሁም ደግሞ ለምን እንዴት ሊሆን ቻለ የሚለው በጣም አሳሳቢ ይሆናል ማለት ነው። እና ያው እኛ አላደለ የሆነ ታይቶ የማይታወቅበት አካባቢ ምናምን ሲሆን በጣም ግራሞት ይፈጥራል። እንዲሁም ደግሞ ለምን እንዴት ሊሆን ቻለ እንደዚህ አልነበረ ምናምን የሚጋነን አይነት ነገር ሊወራ ይችላል። እና ከዛ የተነሳ ነው እንጂ ኢትዮጵያ ውስጥ አሁን ላይ ያው የተለመደ ነገር ሆኗል። እናም ደግሞ ሊጸጋ ነው በሚለው አልፈወታል ዋው ነው